ያ ሁሉ ሕዝብ ቁጭ ብሎ ማስረጃ ወይ ማስረጃ አቅርቢ ወይ ይቅርታ ጠይቂ እየተባለች ነው ሐና፣ ወይ ይቅርታ ጠይቂ ወይ ማስረጃ አቅርቢ። ማስረጃ ከሌለሽም እንረዳሻለን። ይቅርታ እኔ ስሜቴን ነው ውስጤን የተናገርኩት እንጂ ማስረጅ ብለን ስናወራጭራሽበጣምአልንም ማስረጃ አለኝ በራሴ ደግሞ ለቀዋለሁ። እንግን እሷ ለሰደበችን እሷነት ይቅርታ ምጠይቀኝ አምጪ ማስረጃ ካለሽ ማፎሎ ፍለጋ ነው። እኔ ደግሞ እንድትሸቂብኝ ደግሞ አልፈቅድልሽም። ቻው አሰናበጥኩሽ። የመጨረሻ ባለጌ ስዳደግነሽ፣ መረዛካራሲን እኔ ልፈር፣ እኔ ልሸማቀቅ። ወሬ ይወዳል ሙሙ ምናምን ነገር ማየት፣ ባለጌና ዋሽ ሞኝሽን ትፈልጊያለሽ። እንደ እየተዋረድሽ ነው ያለሽ። ልጆች አሉሽ እኮ ልጆች አሉሽ። የመጨረሻ ባለጌ ስዳደግነሽ እንጂ ልጆች አሉሽ እኮ ትንሽ ለልጆችሽ ለክብርሽ አትጨነቂም? እኔ ልዋረድ አልኩሽ እኮ እኔ ዝቅ ብዬ፣ እኔ በስ ህዝብ ፊት ልዋረድ፣ እኔ ልዋረድ ኮንፊደንስ አለኝ። እኔ የመጨረሻ ባለጌ ነሽ፣ ዝቅ ብለን ስናዋራሽ የመጨረሻ በቃ እንት አውጪ ልቀቂ፣ በክብርን እየጠየኩሽ እኮ ነው ያለሁትኝ። ክብር ቢኖርሽ ለባልሽን ሰብስበሻ አዣ። ታዲያ እኔ አሁንም ከፈለግሽ መነጥቅሻለሁ፣ አስረግጬ ነው የምነግርሽ። እንዳልመነጥቅሽ ከፈለግሽ፣ ኮንፊደንስ አለኝ ባልሽን ለመቀማትም ለራሱ አስረግጬ ነው የምነግርሽ። ክብረ ቢስ፣ ክብር የለሽም አንቺ። የመጨረሻ ክብረ ቢስ ነሽ። አረቢስ ሚላ እኔ ልዋረድ እያልኩ እኮ ነው ሀቡ፣ እኔ ልዋረድ፣ እኔ ልቃለል። ንጽህናሽን እኮ አረጋገጥሽ። ማሬ ብትልኪ በዚህ ኮንፊደንስ አዋርጅኝ። አንቺ ነሽ እኮ አውጪ ብለሽ ጉሮሯን ያነቅሻታል። አንቺ የላክሽው ነገር ቢኖር ትንሽ እንኳን ትፈሪ ነበረ። ገባሽ? ትንሽ ትፈሪ ነበረ። እንደዚህ ሀቅሽ እንዲወጣለሽ የቻልሽን ጥግ ድረስ ሄደች። ሀቅሽን አውጥተሻል። አሁን ለሀቅሽኝ ለንጽህናሽ ያረጋግጠናል። ምክንያቱም ቢኖራት ይሄ ሁሉ እየተለመነች እኔ ቁጥር ያላት ለምን አትልክልኝም? ሀና አሁን አስገባሽ አለው። የመጨረሻ እድል የምሰጥሽ እናት የተሙ ትዕግስት ተፈታተች። እኔ በጣም ትዕግስት አለኝ። አሁንም ዝቅ ብዬ ሳናግርሽ ስለሰደብኩሽ ይቅርታ አልሽ አለው። በህዝብ ፊት ካለሽ መረጃ አውጪ። ይቅርታ የምልሽ ስለሰደብኩሽ ነው። በህዝብ ፊት አውጪ፣ ስለሰደብኩሽ

እርዳታ ላይ ስለምትሳተፊ መልካም ሰው ስለሆንሽ ነበር አክብሬ አስገባሽ፣ ግን ባልሽ ሰደባት ዘላጫ ምናምን ብሎ ተሳደበ። ነቅሽ ከዚህ በኋላ አላስገባሽ። ሰማንያ አበባ በትልኪ አላስገባሽ። አለቀ። ባልና ሚስቶች ሲጀምር ድራማ ነው የሚሰሩት እንዴ? ጋይስ ህይወታችሁን ኑሩ። ባልና ሚስቶች ህይወት የላችሁም። እኔ ህይወት አለ ብዙ አላማ አለኝ የማሳካው። ህይወታችሁን ኑሩ። እዚህ እየመጣችሁ አትጨመላለቁ። ዘላን ዘልዛላ ናችሁ ባልና ሚስት የመጨረሻ ፊልም የምትባል ና ና የምትባል የመጨረሻ ዘልዛላ ባለጌ ናቸው፣ ክብረ ቢስ። አንድ የተጻጻፍኩት ነገር ካለ አውጪ ስክሪንሻት አቅርቢ። የተጻጻፍኩት ነገር ካለ እያለችሽ አደለም? እሙሙ መላክ ቀርቶ የተጻጻፉት ሀይ ሀይ የተባባል ነው ካለ ስክሪንሻት አቅርቢ አለችሽ። አንድ የምታቀርቢው ነገር የለሽም። ስብ ብሎ ብቻ ታጥቦ ጭቃ። ሁሌ አንድ አይነት ነገር ማውራት እንደኛ ትልልቆች አደለ እንዴ የጦሮጦ ሽሹ ማለት ትልቅ እየሴት ሆነ። ኦፍኮርስ አር አሁንም እየነገርኩሽ ነው፣ ባትቀኝብኝ ይገርመኝ ነበር። ለፍም ስማለሆነኮ የሰው ልጅ ቪዲዮ ሰርቶ ላይቭ ገብቶ ይፈምሳል እንጂ በእንደዚህ አይነት ነገር የሰው ስም በማጥፋት የመጣ ፍምስና ምን ያደርጋል? ደግሞ እሱ መቶ ደግሞ ኩል ኮፊ መነፅር ያለው ኢሞጂ ይልካል። ው ባሏ ደግሞ መቶ ዜጋ እንደ እናንተ ልትደበሩ ብና እንዴ ባልና ሚስቶት ሞጂባለመነፅሩ ኢሞጂ ያለ አይደል ኩል፣ እሱን እየላከ ነው ባሏ ፊልም ክብረ ቢስ፣ ክብር የላቸውም። ዘልዛላ ናችሁ፣ እያጨሳችሁ እና እየሰከራችሁ እየገባችሁ ህይወታችሁ ኑሮ። ጭራሽ ደግሞ ሲጀመር ተጋብታችሁ ነው የምትኖሩት። ክብር አለው ትዳር ለራሱ። ክብረ ቢስ ክብር አለው ትዳር። ብዙ ቢጋቡ ባይጋቡ ጉዳያችን አይደለም። ይሄ የነሱ ፐርሰናል ነገር። ክብረ ቢስ ናቸው ግን ማለት ነው። ማንም ሰው አለምን መቆጣጠር አይችልም። አንዲት ሴት አንዲት ሴት ባሏን ትቆጣጠራለች እንጂ ሌላዋን አካል አይደለም የምትቆጣጠረው እሱ ትዳሩን ካከበረ ሚስቱን ካከበረ ያክብራት እንጂ መጥታ ለምን አንቺ ለአንቺ ጊፍት ሰጠ ብላ የአንቺን ስም ማጥፋት አይቻልም የማንንም ሰው አንቺን ብቻ አይደለም ዙዙ ማንንም ሰው ለምን የእኛን ጥፋት ሌላው አካል ላይ እንገለብጣለን ለምን ናይ አይደለም ሃቦ ዝቅ ብለን ስዋራናት ዝባል ሴትዮ የማትነካው የማትነድፈው ሰው የለም እሷ ስለሰደበቻት እሷ በእድሜዋ በሴትነቷ በእናትነቷ ስለሰደበቻት እሷን ለመበቀል የአንቺን ስም ታጠፋው ለምንድን ነው ዚስ ኢዝ ናት ፌር እሷን የሰደበቻት ለእሷ ምላሹን ትሰጣለች እንጂ ያቺ በተሳደበችው አንቺ ለምንድን ነው መበቀያ የምትሆኝ ይህ ፌር አይደለም? አካል ለራሱ ምላሽ መስጠት እንጂ አህያውን ፈርጦ ዳውን። አሁን ይሄ ትዳር ነው ወይ? እኔ እንጃ እናቃለ። ተከባበሩ መጀመሪያ እርስ በርስ አና ማየትሙ አላስገባሽ ፍላወርሽን ልከሽ ልከሽ ልከሽ ጨርሽ፣ ፍላወርሽን ስጨርሽ ደስ ትተኛለሽ። አላስገባ ሀቡን ሀቡን ሜይ ቢ በኋላ ደግሞ ፌር አይደለሽም እንዳትልሽ አስገድም ይ ዶን ኬር ይ ዶን ኬር ብትለኝ ባትለኝ ማነስ ቢለኝ እኔ ምን እኔ ጭንቅላት ያመነበት። ዙዙ በትዕግስት ማለት ነው በትዕግስት ጠበቋት፣ ጊዜ ሰጠናት። አምስት ሺህ ምናምን ህዝብ ላይ ትቀልዳለች? ቁጥር ያለሽ ሀይ በይኝ እና ማስረጃ ላኪ አልኳት ጠበኳት። አንዴ ማስረጃ የለኝም ትላለች፣ አንዴ ማርያምን አለኝ ትላለች። ስንት አይነት ነገር እኔ ዝቅ ተሰምቶሽ ከሆነ ተሰምቶሽ ከሆነ ክብሬ፣ የተጻጻፍንበት ሀይ ሰላም ነው የተባባልንበት ካለ ላኪላት። ልሸማቀቅ እኔ እኔ ልፈር እኔ ልፈርበትና ላኪ። ሜቢ እሱ ነገር ከደበረች ለእኔ ክብር ተጨንቀሽ ከሆነ ክብረቢስ፣ ስለሆነ ክብረቢስ ነች። በነገራችን

እንዴ ማር፣ ለክብሯ ብዬ እኮ ነው። የሀና ባል ሁሉ የሀና ባል ቴንኪው ብዬ ሁሉ ነው እኮ ማመሰግነው። ሲሰጠኝ ደግሞ ሰጥቶ ቢሆን እኮ ይቆጨኛል። ወይኔ አባ ዙዙ፣ እናንተ ደግሞ እንደውም ቀሚያት የምትግጥሉ ነገር እየመከራቸው ምንድን ነው? እንደዚህ አይነት ነገር ነው አን ብሎ ካርገዋለ። በቃ አሁን ሲልሲ መቶ ሲሰጥ ዝም ብለሽ እሺ ይመለከተኛል። እኔ እኮ ሕይወት አለኝ ዓላማ ያለኝ ልጅ እኮ ነኝ። ሚዲያ ላይ መውጣት እኮ ነው ስሜን ያጠፋችው። ችግሮች ከሆነ እንከፍልሻለን። በነገራችን ላይ ክፈሉኝ አይባልም፣ ለውስጥ ቲም ነው የሚባለው። ፈረንጆች በራስ መተማመን ሳይኖረን ሲቀር ፓርትነሮቻችን ወንድም ሆነ ሴት ጥለውን ሲሄዱት ሌላኛውን አካል ስንወቅ ችግሩ ከኛ በራሳችን ስለማመጣ ገባሽ፣ የኔና ጉዳይ የኔና የባሌ ጉዳይ ነው እንጂ ባሌ ሌላ ሴት ጋር ስለሄደ ሌላኛዋን ሴት መውቀስ አችላል። ውሌ ስምምነት ከሱ ጋር ነው። ጉዳይን ከሱ ጋር ነው መነጋገር ያለበት። አንድ ብሎክ አድርጊ ዙዙዬ፣ እኔን እኔን ታላቅ እህትሽን ስሚኝ። አንድ ብሎክ አድርጊ የሚሉሽ ሰዎች አትስሚያቸው። እንደዚህ አይነት ሰው አንድ ብሎክ እንዳታደርጊ ሲጀመር ማለት ነው። አንድ ብሎክ እንዳታደርጊ እንደተቀመጠ ይቀመጥ። ሌላ ፌክ አካውንት ከፍቶ ቢያወራሽ እንዳታወሪ፣ በኮመንት እንዳታወሪ አይደለም።